አሳይሻለው አሳይሃለው፣ መጨረሻው ምንድን ነው? ናፍቆናለኛ የብሩኬና የሃይሜ ነገር ማለት ነው። እሷ ማሳይሃለው ትላለች፣ እሱ ማሳይሃለው፣ አሳይሻለው ይላል። ዛሬ እንግዲህ ብሩኬ ጀርባዋን ዘወራ አድርጎ ማንቱን፣ ማንቱን ይዟት መጥተዋል። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛል። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ ውዶችዬ፣ ማለት ነው። ቤተሰብ በጣም ይገርማል እኮ እኛ ስንት ነገር እንጠብቃለን፣ እርቅ እንጠብቃለን። እነሱ ደግሞ ምንድን ነው አራባና ቆቦ የሚያራርቃቸውን ነገር እያደረጉ ነው ማለት ነው። እና እንግዲህ ያው ከትናንትናው ቪዲዮ ትንሽ ተስፋ አለን ብለን ነበረ፣ ሲነጋገሩ ምናምን ሳቅሳቅም የተሞላበት ስለነበረ ይታረቃሉ የሚል ግምት ነበረን። ዛሬ ያየ ነው ግን ለእርቅ የሚገብዝም አይመስልም። ሲጀመርም ነው እንግዲህ ብሩኬ ያው አናቃትም ወፈር ደብለል ያለች ልጅ ይዞ መጥተዋል ማለት ነው። እና ሲጀመር አሳይሃለሁ አሳይሻለሁ ብሎ ፍቅር የሚባል ነገር የለም። እነሱ ሲገናኙ አሳይሻለሁ አሳይሃለሁ ብሎ ይፈካከራሉ። እንግዲህ የፍክክር ቤት ሳይዘጋ ያድራል እንደሚባለው፣ የሀይምና የብሩኬ ደግሞ እንደዚህ ሆነዋል ማለት ነው። ሁለቱም እየተፈካከሩ መሸነፍም አልቻሉም። ነገር ግን ከመካከላቸው ያለው ክፍተት እየሰፋ መጣ ማለት ነው እና አላቅም አንድ ሰው የግዴታ መታገስ አለበት ፍቅር ሲሆን ሁሉም እሳት ሆኖ ሊሆን አይችልም። አንዱ ሲቀጣጠል አንዱ ውሃ ሆኖ ሊያበርድ ይገባል። ሴቷ ስትነድ ወንዱ ሊያበርድ ይገባል። ወንዱ ሲናደድ ደግሞ ያው ሴቷ ልታበርድ ይገባልና ከእነሱ ግን ሁለቱም ተያይዘው ኢቭን እንኳን በቃ ሽማግሌውን ሊሆን ራሱም አይሰሙም። ሽማግሌ ብሎ የሚመጣውን ለአስታርቃቸው የሚመጣውን ሰው እንኳን ማዳመጫ ጆሮ የላቸውም እና ስለዚህ እንግዲህ አላቅም ሀይሚም ትናንትና የሸረተችው እራሱ ራሱ ከህይወት ውጡልኝ እያለች ነበር በነገራችን ላይ በዚህ አጋጣሚ እኔ አንድ ነገር የሚገባኝ ነገር አለ ሁለቱም ከጨረሱ እኮ ከዚህ ጋር ግዴታ አይደለም በቃ እነሱን ግዴታ እኛ ችክክ ብለን ታረቁ ምንድን ነው ማለት አያስፈልግም ማለት ይሄ የሁለቱም ፍላጎት ነው እኛ ፍላጎት ያላቸው እየመሰለን እንጂ ሰውን ማስገደድም አንፈልግም እና እንግዲህ አንፈላለግም ከዚህ በኋላ ካሉ ሁሉም ለግላቸው መምጣት የራሳቸው መብት ነው ግን በዚህ ሰዓት ላይ ነገሮቹ እየተቋጩ አይደሉም እና አሳይሻለሁ አሳይሃለሁ የሚለው ነገር ትርጉም ያለ